በመጨረሻም ያፌት ለብዙ ጊዜ ሲፈልገው የነበረው የተቀናቃይ ቡድን ማን ነው እያለ የነበረው ሰውዬ ናታን ሆኖ በመገኘቱ ያፌት በጣም ተናዶ ነበር። እና እውነት ለመናገር በጣም ነው ደስ ያለ። ግን የዲያራ እናት ምን ያህል ቢተማመኑበት ነው ናታንን ይህም ሁሉ ስልጣን የሰጡት? ብቻ እዛ ፓርት ላይ በጣም ደስ ብሎኛል። ሲቀጥል እንግዲህ ኤፍራታ እና ጽዮን ባለመናገራቸው ይሄ ዋጋ እየከፈሉ ነው። እንግዲህ አንድ ነገር ተደብቆ ይኖራል ማለት የማይሆን ነገር ነው። ኤፍራታ እንግዲህ ናታን እንትታ ያፌትን መርጣ እየኖረች ያለችው ናታን እስር ቤት እንዳይገባ ብላ በማሰብ ነበር። ነገር ግን ኤፍራታ በሰዓቱ ይህን ነገር ብትናገር ኑሮ በእርግጠኝነት ልጁን ፈልገው አፈላልገው ያገኙት ስለነበረ ይሄ ሁሉ ጉድ አይመጣባትም ነበር። ታዲያ አሁን ላይ በያፌት እጅ የነበረው ቪዲዮ ዛሬ ላይ ግን በ አቤል ላይ ይገኛል እና እጽዮንን እያስፈራራ ልክ ያፌት ኤፍራታን አስፈራርቶ የግሉ እንዳደረገው፣ አሁን ደግሞ ጽዮንን በማስፈራራት አቤል የግሉ ሊያደርጋት እየፈለገ ነው። እንግዲህ አሁንም ቢሆን አልረፈደም። እውነታውን ኤፍራታን ለያፌት ብትነግረውና አቤል ጋር ይሄ ቪዲዮ እንዳለ ካወቀ በእርግጠኝነት አቤልን ይቀበለዋልም እርምጃ ሊወስድበት ይችላል። በተለይ ደግሞ ደግሞ ደጋግሞ የአፌት ሲናገር እየሰማ ነው ነው በጽዮን አልደራደርም ህይወቴን እሰጣለሁ እያለ ነው። በተለይ ኤፍራታ ይህን ተጠቅማ ጽዮንን እያስቸገራት እንደሆነ እና በዚህ ቪዲዮ እያስፈራራት እንደሆነ ብትነግረው በእርግጠኝነት ለአቤል የማያዳግም እርምጃ እንደሚወስድበት ነው እና ሀረግ ድራማን ክፍል ዘጠና አንድን እናንተስ እንዴት አያችሁት? ወደ ቤተሰቦቼ ለቤቴ አድስ የሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ አድርጉ። እንግዲህ ገነት ደግሞ ይህን ያህል ቀን እንግዲህ ዝም ብላለች፣ ያው አሁን ላይ እየነቃች ነው ያለችው ነገር ግን ቶሎ መናገር አለባት። መናገር እየፈለገች በጆሮዋ እየሰማኝ፣ ነገር ግን ደግሞ አለመናገሯ እየጎዳት ነው ያለው። ኤፍራታ እንግዲህ አንደኛውን ነገር ጨረስኩ ስትል ሌላኛው እየተፈጠረባት፣ ስቃይ፣ ለቅሶ ብቻ ነው እየሆነ ያለው ማለት ነው። እንግዲህ ያፌት ለኤፍራታ ያፌት ለሉሊት ደውሎ የናታንን መግቢያና መውጫውን አይተሽ እያጣራሽ ደው ይለሽ ንገሪ ብሏታል። እንግዲህ አሁንም ያፌት ኪሳራው እንደቀጠለ ነው የሚሆነው። እሱ ናታንን የት ገባ የት ወጣ እያለ ሲያሳድድ፣ የዲያራ እናት ደግሞ በሌሎቹ የስራ ባልደረቦቿ ያፌትን የሚያከስር ነገር ታረግበታለች ማለት ነው። እና ሀረግ ድራማ ጦርነቱ እንደቀጠለ ይገኛል። ነገር ግን ጽዮንና ኤፍራታ ባያለቅሱ ባያዝኑ ደስ ይላል ማለት ነው። እንግዲህ ያፌትን በእርግጥ ኤፍራታ ላይ እርምጃ መውሰድ አለብኝ ብሎ ጉዞውን ወደ ቤት አድርጓል። ኤፍራታ አሁን ላይ ደግሞ እቤት የለችም። ምን እንደሚፈጠር ባላውቅም ብቻ ግን አሁን ላይ ያፌት ኤፍራታ እንደምንም ብላ እንዲረዳት እንዲያምናት እሱን ብቻ ወዳና ፈቅዳ እንደሄደ አሳምና ጽዮንንም ሆነ እሷ ነጻ የሚወጡበትን መንገድ ብፈልግ ጥሩ ነው በእርግጠኝነት ኤፍራታን ስለሚያፈቅራት ምንም የሚያረጋት አይመስለኝም ለማንኛውም ውድ ቤተሰቦች እናንተስ እንዴት አያችሁት ሀረግ ድራማ ጦርነቱ እንደቀጠለ ነው ወይኔ ያፌት ዛሬ ቅጥል ንድድ ሲል እንዴት ደስ እንዳለኝ አጠይቁ የቤተሰብ ሰብስክራይበ